እንዴት ቆያችሁ የተወደዳችሁ ተመልካቾቻችን? እድሜ ጤና ሰጡ እንዳድም ስለተገናኘን አመስግነን ነው የምንጀምረው ሳምንቱን እንዴት ቤት አለፈ የምንባባልበት ሰዓት ላይ ደርሰናል። በሳምንቱ በርከት ያሉ ጉዳዮች አሉ፣ ግን የመራረጥናቸውን እና እንደ ባያልፋችሁ ብለን ያያናቸውን ሁሉ እግራችን ከደረሰበት የተመለከትነውን መልሰን የምናስመለክትበት ሰዓት ላይ ደርሰናል። ይሄኛው ወር በኢትዮጵያውያን ጀግኖች ብቻ ሳይሆኑ የሰብአዊነት የደግነት ጸጋቸውንም ደግሞ ታሪክ በደማቁ ጽፎ ካስቀመጠበት ጊዜ መካከል የሚጠቀስ ነው እንደምታስታውሱት ሰሜን ኮሪያ ደቡብ ኮሪያን ለሞጋት ጦሯን የለወለች በነበረበት ጊዜና ወቅት ከሰባ አምስት አመት በፊት ማለት ነው። የተባበሩት መንግስታት የጸጥታው ምክር ቤት እንዲህ ካለ የፀባጫሪነት ባህሪ እንድትመለስ ቢያስመከራትም መስማት አልቻለችም ነበረ። እናም ለዓለም ሀገራት ነበረ ጥያቄ እናም ደግሞ ጥሪ ተደረገው። ምክንያቱም ደግሞ በሰላም እንዲጠናቀቅ ከነበረ ፍላጎት አንጻር አፍሪካ በቀዳሚነት የምትጠቀሰው ኢትዮጵያ ነች። ከአንድ ሺ አንድ መቶ ሀያ ሁለት ገደማ አባላት ያሉ ቃኘው ሻለቃ የተሰኘ ደግሞ ሰራዊትም በጅቡቲ በኩል አድርጎ በመርከብ ወደ ኮሪያ ሲዘምት ዘመኑ 1943 ዓ ም ነበር። ወሩ ደግሞ የሚያዝያ ወር መግቢያ የመጀመሪያው ሳምንት ላይ ነበረ። ይህንን ታሪክና ይህንን ወቅት የምናስታውስበት ጊዜ ላይ እንገኛለን። ኮሪያ የዘመቱት ደግሞ የቃኘው ሻለቃ ሰራዊትም ደግሞ አላሳፈሩንም። ሄደው በድል ነበረ የተወጡት ግዳጃቸውን፣ የተሰጣቸውንም አደራ ደግሞ ተወጥተው መተዋል። የኢትዮጵያን ስም በደማቁ በክብር በሞገስ እንዲጻፍም እያደረጉ እንደነበሩ ዛሬም ድረስ የማይደበዝዘው ታሪካቸው ይናገራል። ከሰባ አምስት ዓመት በፊት መሆኑ ነው እንግዲህ ከ ስድስት ሺህ በላይ አባላት የነበረው በተለያየ ጊዜ እየዘመተውም እንግዲህ ዘማቾች ኢትዮጵያን ወክለው የሄዱት ደግሞ ሰራዊትም 122ቱ በወቅቱ ቢሰውም አንድም ደግሞ ሰው ግን ሳይማረክባቸው መምጣታቸው ዛሬም ድረስ በጣም በጀግንነት የሚነሳ ታሪካችን እንደሆነ ማስታወስ እንችላለን። ለዚህም ደግሞ ላደረጉት አስተዋጽኦ በኮሪያ ምናልባትም በቅድሚያ ነፃ የወጣችው ቻንቹን ከተማ ስለነበረች እሱን ታሳቢ ያደረገ ዛሬም ድረስ ለእይታ ክፍት የሆነ ጎብኚዎች ችግራቸው እዛ በደረሰ ቁጥር ሁሉ የሚመለከቱት ታሪክን የሚያወሳ የኢትዮጵያውያንን የጀግንነትና የገድል ታሪክ የሚያሳይም ደግሞ የመታሰቢያ አዳራሽ ሙዚየም አላቸው። ብዙዎች ወደዛ በሄዱ ቁጥር የሚያዩት እና የሚያስታውስ ነው። ታሪክ በደማቁ የጻፈው ታሪካችን ነው ማለት ይቻላል። ሌላ በታሪክ ወደ ኋላ መለስ የሚያደርገንን ጉዳይ ደግሞ ቀጥለን እናስመለከታችሁ ነው። ከ50 ዓመት በፊት ምናልባትም በሀገራችን ፈርቀዳጅ ነው የተባለ ቀዳሚ ነው የተባለውን የኢንስትሩመንት አልበም ዳግም ምንሰማበት አጋጣሚ ተፈጥሯል። እሱን የተመለከተ ጉዳይ ቀጥለን እናስመለከታችሁ ነው። በሙዚቃ መሳሪያ ብቻ የተቀነባበረ ሙዚቃና አልበም ወደ ገበያው በማይደፍርበት ጊዜ አይቤክስ ባንድ ግን በ1968 አንድ እንዲህ ያለ ስራ አቅርበው ነበረ። የጆቫኒ ሪኮና የሰላም ወልደ ማርያም ልዩ ስራዎች ተካተውበታል የተባለው ይህ አልበም በወቅቱ ጊዜም ወስዶ ቢሆን ተወዳጅነትና ተደማጭነትን አግኝቶ ነበር። እነሆ ዛሬ ደግሞ ከ50 ዓመታት በኋላ በድጋሚ ይሄኛው ትውልድ የሚያደምጥበትን አማራጭ ይዞ መጥቷል። ይሄ በአይቤክስ ባንድ የዛሬ ሀምሳ ዓመት የተሰራ የተቀረጸ ሸክላ ነው። ስዊዲሽ የሆነ ዜጋዊ ብስራተ ወንጌል ይሰራ ነበረ እና እሱ ምን አለን አንድ ትንሽ መሳሪያ አለችና በእሱ አድርጌ ሊቀዳላችሁ እችላለሁ ግን በተወሰነ ሰዓት ማለቅ አለበት አለ። እሺ ብለን ጠራ ነው። በዛ መሰረት እንግዲህ ከነበሩን ዘፈኖች መርጠን እነዛን ሊቀረጹ ቻሉ ማለት ነው። ስራው እንደ አዲስ እንዲተዋወቅና በተለይ ደግሞ አሁን እኛ እየሞከርን ያለ ነው የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ በስፋት እንዲተዋወቅ የማድረግ በዲጂታልም ከዛም አልፎ ደግሞ በሸክላ ተደራሽ እንዲሆን እና ጥራቱም የተሻለ እንዲሆን እየተሞከረ ስለሆነ ከዚ አንጻር ፕሮሞሽኑ ራሱን ችሎ ማስታወቂያ ነው። ስራው እንደ አዲስ ይነሳል። ጆ ስደተኛሽነ በቀድሜ ሰምቼዋለሁ። አይቤክስ ባንድ፣ አልቢራ፣ ማሙድ የተለያዩ ሰዎች ጋር ሰርቷል እና እነዛን ስራዎች በኢንስትሩመንታል መልክ እዚህ ላይ አግኝቻቸዋለሁ። በቦካል ሟካቸው እንደዚሁ ደግሞ በጣም ልጆች በቴሌቪዥን ቴሌቪዥን የምንሰማቸው ነበሩ አንዳንድ ሙዚቃዎች በጥራት ሁኔታ ሙዚቃዊ ያሳተመልን ሰምቻለሁ። በጣም ጥራታቸው በጣም ጥሩ ነው። ትራክ አመራረጡም አይ ብዙ ስራ ሰርተዋል። ከዛው ውስጥ የመረታቸው ትራኮች አሪፍ ናቸው። ወደ ዲጂታል መገልበጥ ብቻ ሳይሆን ማስተሪንጉ እንደገና ስዊድን ሀገር እንዲሰራ ሪማስተር እንዲደረግ ተደርጓል። እሱም ጥራቱ ላይ የራሱ የሆነ ጥሩ አስተዋጽኦ ይኖረዋል። የመጨረሻው ስራ ወደ ሸክላ ኮፒ ማድረግ ወይም አይመስ በሸክላ ፕሮዲስ የማድረግ የአጠቃላይ ፕሮዳክሽን ፕሮሰሱ ነው። በሂደት አልበሙ እንደ የተሰራ በምን ሁኔታ ነበር የተለቀቀው፣ እነማን እነማን ተሳተፉበት የሚል ደግሞ ፕሮፋይላቸውን ዴቨሎፕ የማድረግ እና ለማስታወቂያና እንደ አዲስ ስራውን ለማስነሳት የሚያግዙ ኢንፎርሜሽኖች የመሰብሰብ ስራዎች ሲሰሩ ነበር። ከዚህ ሁሉ ሂደት በኋላ ነው ወደ ሪሊዝ የመጣ ነው ማለት እንግዲህ ለምን አሁን የሚለው ነገር የታሰበበት ምክንያት የሙዚቃዊ ሰላም ሙዚቃዊ ድርጅት በአጋጣሚ እነሱ ሰምተውት፣ ውጭ ያሉት ሰምተውት፣ ለምን ይሄን ነገር አናሳትመውም የሚል ሀሳብ አቀረቡ እና እኛም ደግሞ በጣም ደስ ይለናል፣ ምክንያቱም ሌላው ቢቀር እውቅናውን እናገኛለን በሚል ነው እና ፕሮጀክቱ ሲጀመር እኛ የመሰለን እንደገና እንቀዳዋለን በሚል ነበረው ነገር ግን እዛ ስዊድን ሀገር ያሉት ኢንጂነሮች ሰምተውት ይሄ እንዳለ ነው፣ ምንም ሊነካ አይችልም፣ ምንም ሊለወጥ አይችልም፣ እንደዚህ አይነት ሳውንድ ማግኘት በጣም አስቸጋሪ ነው በሚል ያንኑ ነው የምናወጣው ስለተባለ በዛው ተስማማንና ነው እንግዲህ በዛሬ በቃ ነው እንግዲህ በዚህ የኢኮኖሚ፣ የሞራል ተጠቃሚነታቸውን ማረጋገጥ ግብ አለው። ይሄ ሙዚቃው የሚሰራቸው ስራዎች ሁሉም ላይ ማሳካት የሚፈልገው ነገር ነው እና ይህን አድረስ ለማድረግ ስራዎቹ እንደገና በጥራት በሸክላም በዲጂታልም በስፋት ተደራሽ እንዲሆኑ በዓለም አቀፍ ደረጃም እንዲተዋወቁም የራሱ አስተዋጽኦ ይኖረዋል የሚል ግብ ይዞን የተነሳው አሁን ላለነው ጄኔሬሽን ምን አይነት ሙዚቃ ይጫወቱ ነበር የሚለውም በታሪክ ነበር የምንሰማው ፊዚካ ሊሆን አሁን እየሰማል የእነሱን ተቾች ከዛ ደግሞ ትምህርት ልንወስድበት እንችላለን ብዬ አስባለሁ። ያው ለእኛ መማሪያ ነው እንደ ታሪክም መቀመጥ አለበት። ስለዚህ ድጋሚ መታተሙ ለእኛ አሪፍ ነው፣ እንድናገኘው አድርጎናል። አሁን እንግዲህ እኔ በበኩሌም ይህን ነገር አሁን ስሰማው በጣም ወደ ኋላ ነው የሚወስደኝ እና ሙዚቃ እንግዲህ ጊዜና ወቅትን እንግዲህ የሚመለከት ነው ያመላ የሚያመለክት ነው። ስለዚህ አሁን እኔ ራስ ሆቴል ይታየኛል። እዛ እንግዶቻችን ይታየናል ይታየኛል። እና ትልቅ የመንፈስ እርካታ ነው የሰጠኝ። እንኳን ለዚህ በቃን። ምን ነገር ነው ግዲ። አሁን ለኛ ከልቦለድ ይልቅ ልቦለድን የሚያበልጡ ሰዎች ወይም ልባቸው እንዲያላለ ስራ የሚያጋድል ሰዎች ከሚመርጧቸው ስራዎች መካከል ግለ ታሪክን ማንሳት እንችላለን። ግለ ታሪክ ጅማሮን ያደረገው በጣም ዘመናትን የተሻገረ ታሪክ እንዳለው ቢነገርም በተለይ ገድላትን በመጻፍም ጅማሮ እንዳደረገ ብዙዎች ቢያነሱም ማለት ነው ዘመናዊ የግለ ታሪክ አጻጻፍ ዘዴ ግን የተጀመረው ከአንደኛው የዓለም ጦርነት ማግስት እንደነበረ ይነገራል። ከዛ ጋር ተያይዞ እንግዲህ ብዙዎች ቅርጻቸውን መንገዳቸውን እየቀየሩ መጥተዋል። በተለይ የአንድን ሰው የሰራውን ስራ ከመስራት ባሻገር ደካማ ጎኑንም የመጣበትንም አካባቢ ያደገበትን፣ የልጅነት እስከ እውቀት ድረስ ያለውን መንገድ ደግሞ መጽሐፍን ማካተት በጊዜ ሂደት እየተቀያየሩ የመጡ ቅርጾች እንደሆኑ የዘርፉ ባለሙያዎች ያነሳሉ። በእኛ ሀገርም እንዲህ ያሉ ነገሮችን ተመልክተን እናውቃለን። በተለይ አንባቢያን ሲጠየቁ ምርጫቸው ከሚያደርጉበት ምክንያቶች መካከል ደግሞ ያለፈ የተኖረ የሆነ ነገርን ማንበብ በጣም ብዙ ደስ የሚያሰኙ ነገሮች አሉ። ከዛ ባሻገርም ደግሞ ብዙ የምንወስዳቸው ሀሳቦችም ስላሉ የሰዎችን ህይወት መቅሰም ያለብንን እውቀትም ልምድም ደግሞ እንድንወስድ በጣም ሁነኛ መንገድ ነው ብለው ስለሚያነሱ ልዩ ፍቅር አላቸው ለግ ለታሪክ ስራዎች ማለት ይቻላል። በተለይም ደግሞ የታሪክ ትልቅ ሰነድ መሆን የሚችሉ ስራዎችንም ከዚህ ጋር ተያይዞ ተመልክተን እናቃለን የተክለ ሐዋርያት ተክለ ሃይማኖትን የህይወት ታሪክን ደግሞ ስንመለከት ለዚህ ትልቅ ማሳያ ይመስለኛል። የተሰነደ ታሪክ ነው የያዘው። የኔልሰን ማንዴላን የአና ፍራንክን ታሪኮች ስንመለከት ደግሞ ወቅትን ቁልጭ አድርገው የሚያሳዩ እንደመሆናቸውን ማንሳት ይቻላል። የትዝታይ ማህደር የተሰኘ በደራሲ ጌታቸው በለጠ ደግሞ ለህትመት የበቃ አንድ መጽሐፍ በዚህ ሳምንት ነው ለንባብ የበቃው። እንደምታውቁት ደራሲ ጌታቸው በለጠ ረዘም ላለ ጊዜያት የደራሲያን ማህበር ፕሬዚዳንት ሆኖ ሲያገለግል ነበር። ከዛ ባሻገርም ደግሞ ከ977 ጀምሮ ደግሞ የተለያዩ መጣጥፎችን እና ደግሞ ማህበራዊ ሀገራዊም ስነ ጽሁፋዊም ደግሞ ሂሶቹን በመስጠት ይታወቅ ነበር። ዛሬ ደግሞ በአዲስ መልክ የኖርኩትን ትዝታዬን መንገድ ላሳያችሁ ብሎ ደግሞ በመጽሐፍ የተገለጸበትን የትዝታ ማህደር የተሰኘ መጽሐፍ እንካችሁ ብሎናል። እውነተኛ ታሪክ ላይ መሰረት አድርጎ የተጻፈ መጽሐፍን ደግሞ መነሻ በማድረግ ባልደረባችን መለሰ ምትኮ አንድ መሰናዶ አዘጋጅ ይችላችሁ ብሎናል። እሱን ደግሞ ተከታትለን መልሰን እናገኛቸዋለን። ባለ ብዙ መልክ የሆነው የሰውን ልጅ ህይወት ከፍታና ዝቅታ፣ ደስታና ሀዘን እየተፈራረቁ ጊዜያቶች ሲቆጠሩ ምናልባት በዚህ መንገድ ለምናልፈው ለኛ አሰልቺ የሆኑ ይሆናል። መኖርን ጠልተን እንዲያውኔስ ባልተፈጠርኩ የሚያስብሉ የህይወት መሰናክሎችን እናልፋለን። ነገር ግን ወደ ቀልባችን የተመለሰን ጊዜ የእኛን መኖር የሚሹ በርካታ ነፍሶች እንዳሉ እናስታውሳለን። የዛሬው ባለታሪካችን ስለ ህይወቱ ውጣ ውረድ በብዕሩ እንዲህ ከትቦታል። ራሴን ያገኘሁት በዕድሜ ዘመኔ ያገኘዋለሁ ብዬ ያላሰኩበት ቦታ ነበር። በሞታታለሁ እንጂ ከዚህ ሳልጠጣም ብዬ ጥዮ መጓዜ መጀመሬን እንጂ ሌላውን አላስታውስም። ራሴን ያገኘሁት ግን የሞተ ውሻ ያለበት የገማ ውሃ ሲጠጣ ነበረ። ስሜን አትና መኩሪያ ይባላል። ትውለዴም እድገቴም ኢትዮጵያ ውስጥ ነው። እንግዲህ ይህን መጽሐፍ ስጽፍ ከስምንት ዓመት በላይ ፈጅቷል። እውነተኛ የራሴ ታሪክ ነው። በዚህ መጽሐፍ ውስጥ ለማሳየት የፈለኩት ወጣቱን በስደት በሚገጥመው አስከፊ ነገር ተምሮ አይቶ ያንን ነገር ውሳኔ እንዲወስን ነው። ድህነት ክፉ ነው። ለስደትም ምክንያት የሆነ ድህነት ነው። አብዛኛውም ወጣት ወደ ስደት እንዲወጣ እንዲሰደድ ምክንያት የሚሆነው ድህነት ነው፣ በትልቁ ፓርት ስናየው ማለት ነው። ሌሎች አጋጣሚዎች፣ ሌሎች ሁኔታዎች ቢኖሩም ባለቤቴ ተንከራታች ሕልሞች መጽሐፍን ስላሳተመ በጣም ኮርቼበታለሁ። እንደማስበው ለበርካታ ሰዎች ጠቃሚ መጽሐፍ ነው፣ ለኢትዮጵያም ሆነ ለአፍሪካ

ብዙ ሰዎች ወደ ሌላ ሀገር ለመሄድ መንገዱ ቀላል፣ በሚደርሱበት ቦታ ህይወትም ቀላል የሚሆንላቸው ይመስላቸዋል እንጂ ስለሚጋፈጡት ነገር አያስቡም። የናትናኤል ታሪክ እኚህን የሚያሳይ ነው። አንዳንዴ ታሪኩን ሲነግረኝ ይደነቃሉ። ልክ እንደ ሆሊውድ ፊልም ነው። የማዳምጣቸውን አንዳንዶቹን ሁኔታዎች እንዴት አለፋቸው ላለሁ ሰዎች ሁለት ጊዜና ከዚያ በላይ እንዲያስቡ በኢትዮጵያ ሆነው የሚችሉትን እንዲያደርጉ ያስገነዝባል they ጥንት ጀምሮ ጆሮአችን እስኪሰለቸው ድረስ ስለ ህገ ወጥ ስደት ብዙ ቢነገርም ዛሬም ድረስ ይህ ጉዳይ መፍትሄ አላገኘም። ወደ ሌሎች ሀገራት በሚደረግ ጉዞ አንድ የጨለማ መንገድ አለ፣ ህገወጥ ስደት። አንዳንዴ ልጅነቴንም በደንብ ሳላጣጥሞ ያለፍኩበትም ጊዜ አለ። ያው በልጅነቴን የተሰደድኩት 15 መጨረሻ 16 መጀመሪያ ላይ የተሰደድኩት ረጅም ዓመት ነው በስደት ላይ ቆየሁት። በዛ ውስጥ እናቴን ለመርዳት እንዳልኩት ለማገስ የወሰድኳቸው እርምጃዎች አሉ። ህይወቴን ነው ሰክሪፋይስ ያደረግኩት ማለት ይቻላል። በማወቅም ባለማወቅም ብዙ ጉዳቶች በመንገድ ላይ ገጥሞኛል ደርሶብኛል። በዚያ በሐሩር በረሃ በቃላት የማይገለጹ የመከራ ዶፎች ስደተኞች ላይ ይወርዳሉ። የመከራ ዶፉም በሞት ሲያባራ ትረፍ ያላት ነፍስ ግን በአንዳች ታምር ከሞት መንጋጋ ትወጣለች፣ መዳረሻ ፍለጋም ትንከራትታለች። ምናልባትም በዚህ የጨለማ መንገድ ለሚጓዙ ሌሎች ነፍሶች አስከፊነቱን ለመመስከር የናትናኤል ነፍስ ለሌሎች ሕያው ምስክር ሆናለች። ያው ብቻዬን ነው የተጓዝኳቸው ብዙ መንገዶችን። መንገዴ ላይ በጣም ብዙ ከስምንት ጊዜ በላይ ሞት አጋጥሞኛል። ከስምንት ጊዜ በላይ እንደነገርኩ ያለፉት ያንን በቤተሰቦች የጸሉት በእኔ ብቃትና ጥንካሬ አይደለም። በዛ ውስጥ ለምሳሌ እንደ ማንኛውም ስደተኛ በረሃ ላይ የሚያጋጥምህ እንትን አለ ለምሳሌ የውሃ ጥም አለ፣ ረሃብ አለ። ከሱ በኋላ ግን ትልቁና ሊታልፎ የማትችለው በእግዚአብሔር ታምር ሊታልፎ የምትችለው ባህር ነው። አሁን የምናየው በዜና ላይ የምናየው ትልቁ ባህር ነው። ብዙ ሰዎችን የሚበላው ባህር ነው። ብዙ ሺህ ኢትዮጵያኖችን የበላው ባህር ነው። እና እሱ ላይም አጋጥሞኛል፣ በረሃም ላይ ሞት አጋጥሞኛል፣ እዛም ላይ ሞት አጋጥሞኛል። እና መጽሐፉ ላይ ግን አለ ታሪኩን በደምብ ሰዎች በተለይ ወጣቶች ቢያነቡት እመክራለሁ። በብዙ ሺህ የሚቆጠር ስደተኛ ተሰዶ ስታይ ምን ላርግ እንደ ሀገር እንደ ወጣት እንደ ኢትዮጵያ ምን ላርግ ብለህ ታስባለህ። እና ያለው ብቸኛው አማራጭ እኔ ያለፍኩበትን የኔን ታሪክ የሰውን ታሪክ ሳይሆን የኔን ታሪክ ጽፌ በዚህ ይማሩበት። እግዚአብሔር ይመስገን። እናቴም አባቴም በምርቃት ብሎ የተገኝተው አይተዋል። ለእኔ ትልቅ ክብር ነበር። ትልቅ በቃ ያ ነው ለእኔ ትልቁ ስኬት ብዬ አስባለሁ። አንዳንድ ሰው እሱነቱ የእሱ ብቻ አይደለም፣ የሕይወት መስመሮቹ ሁሉ ለብዙ ሺዎች እንዲተርፍ ተብሎ የተፈጠረ ይመስላል የናትናኤል ሕይወት ለዚህ ማሳያ ነው። የተሰጠኝ ማዕረግ እንድጠራበት ብቻ ሳይሆን እንድሰራበት ነው ብለው ደጋግሞ ሲናገሩ የሰሟቸው ከልበ ሙሉነት ባሻገር ተርግመውባቸው ያውቃሉ። እሳቸው ግን እንዲሁ ባለ ዋጋ ተከፍሎበት የተገኘን ነገር ልታበምይበትም እንዲው እድሉ አይፈቅድልኝም ይላሉ። ስማቸውን እንዲሁ በነጠላ ሲጠሯቸው አይወዱም ተብለውም ደግሞ ደጋግመን ሰምተን እናውቃለን። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ምንም እንኳን ከልጅነታቸው ጀምሮ የኪነ ጥበብ እና የስዕል ፍቅር ቢኖራቸውም ግን የ15 ዓመት ብላቴና ሆነው ከሀገር ውጪ በፈረንጅ ሀገር ትምህርት ለመማር ሲላኩ አደራውን በጣም ከብዷቸው ስለነበረ ምናልባትም ሀገሬን ማመስ ማገልገል የምችለው ማዕድን ምህንድስና ተምሬ መሆን አለበት የሚል ትግል ውስጥ ገብተው ነበረ። ምንም እንኳን በስተመጨረሻ የኪነጥበብ ፍቅራቸው አጋድሎና እናም ደግሞ ያሰቡትንም ነገር መማር እንዳለባቸው ከወሰኑ በኋላ በለንደን የኪነ ጥበብ ማዕከል ውስጥ ብቸኛው የጥቁር እና አፍሪካዊ ሆኖ ነው ትምህርታቸውን የጨረሱት። ሲመለሱ ታዲያ ሚኒስትር የመሆን እድል ነበራቸው። እሳቸው ግን ከዛ በፊት ወይም ከዛ አስቀድሜ ሀገሬን ባ ታሪኬን ባጠና ይሻላል፣ ለሀገርም የሚጠቅም ነገር እንዲያባለ መንገድ ብከታተል ይሻላል ብለው መጀመሪያ ስራ ያደረጉት ሀገራቸውን መዞርና ማወቅ ነበረ። የእሳቸውን የጥበብ ትሩፋትና የእጃቸውን አሻራ በከተማችን በተለያዩ አካባቢዎች መመልከት እንችላለን። እንደምታውቁት በቀድሞ የአፍሪካ አዳራሽ በዛሬው ኢሴ እንግዲህ አፍሪካዊነትን የሚገልጽ ስራ አላቸው። በቅዱስ ጊዮርጊስ ቤተክርስቲያን፣ እናም ደግሞ የሀረሩን የራስ መኮንንን ሐውልት ጨምሮ በርካታ ስራዎችን ሰርተዋል። ከዘጠና በላይ ሽልማቶችንም ሀገር አቀፍም ዓለም አቀፍም ሽልማቶችን አግኝተዋል። በ1956 የቀዳሙን ኃይለ ስላሴ ነው የመጀመሪያው ሽልማት ካገኙት መካከል በቀዳሚነት የሚጠቀሱ ናቸው። ከዛም ባሻገር ደግሞ የራስ ምስል የተሰኘው ስራቸውም ደግሞ በጣሊያን በሚገኘው እጅግ እቁን ከሆነው ጋለሪ ላይ ደግሞ በብቸኝነት ስራቸውን ማሳየትና ማስቀመጥ የቻሉ ብቸኛው ጥቁርም አፍሪካዊም ናቸው። ስራቸው አፍሪካዊነትን፣ ማንነትን፣ ታሪክን፣ ባህልን ደግሞ ማውሳት ላይ ትኩረት አድርገው ይሰሩ እንደነበረም ወዳጆቻቸው ይጠቅሳሉ። ጨረቃ ላይ ስማቸው ከተጻፈ ቁር አፍሪካውያን መካከል በቀዳሚነት የሚጠቀሱ ሰው ናቸው። ይህን በጣም በሀገራችን እየተከበሩ የተወደዱ ከዛም ደግሞ በዓለም አቀፍ ደረጃ እውቅናን ያገኙ ሰዓሊ ደግሞ ያጣናቸው 2004 ዓ ም ሚያዝያ ሁለት ቀን ነበረ። ያለፉበትን እለት አስታውሰን ነው ታሪካቸውን ማውሳት የፈለግ ነው። ከነገረ ስዕል ብዙም ሳንርቅ ግን አንድ ጉዳይም ቀጥለን እናስመለከታችሁ ነው። በያዝነው ሳምንት ትልቁ የሚባለው የአርት ኤግዚቢሽን ተካሂዶ ነበር። በስፍራው የተገኘችው ባልደረባቸው ብርቱካን ደግሞ የተመለከትኩትን ጉዳይ እንደሚከተለው ላሳያችሁ ብላናለች። ሀገራችን ኢትዮጵያ በርካታ ተጽዕኖ ፈጣሪ ሰዓሊያን ባለቤት ነች። እነዚህ ሰዓሊያን ለበርካታ ዘመናት የሀገሪቷን ማንነት፣ ባህል በስዕል ለዓለም ሲያስተዋውቁ ቆይተዋል። በዚህ በአዲስ አበባ ደግሞ ዘቢግ አርት ሴል የተሰኘ ኤግዚቢሽን ተካሂዶ ጥሪ ተደርገውለን እኛም ታድመናል። አሁን 20 ዓመቱን እያከበርና ስንጀምር በፊት በ10 ሰው ነበር የጀመር ነው። የተለያየ ቦታ ላይ ነበር የምናዘጋጀው። አሁን ግን ይሄው እያደገ ከ200 በላይ አርቲስቶችም ማሳተፍ ችሏል። በጣም ነው የሚያማምሩት ስዕሎችሽ። እንዴት አገኘሽው? ኤግዚቢሽኑ ምን ያክል ጠቃሜታ አለው? እንዳንቺ አይነት ሰዓሊዎችን ለማበረታታት። ሰው መጀመሪያዬ ነው። አይጂ ላይ ነው ያየሁት፣ ኢንስታግራም ላይ ካልቸር ክለብ እና ዋትስአፕ አዲስ ፖስት አርገውት ነው ያየሁት። በጣም አሪፍ ነው። ለብዙ አርቲስቶች በጣም አሪፍ ኦፖርቹኒቲ ፈጥሯል። እንትን ላይክ ሰውም ያለው ቪዚተሮቹ በጣም አሪፍ ናቸው። ፕላስ ብዙ አርቲስቶች ቤታቸው ሆኖ እንዴት እናሳይ አርት ስዕሎቻችን እንዴት እናውጣ የሚል ብዙ አርቲስት ነው ያለው ለኔም እንደዛ አይነት ሰው ስለነበርኩኝ ይህንን እድል ፈጥሮልኛል። እዚህ የሚመጡት ነጮች ናቸው ብዙ ዜጋዎች ናቸው የሚመጡት። ለዛ ሞር እነሱም የሚመቻቸው የኢትዮጵያን ካልቸር ነው ብዛት አሁን ሳይ ይዘው የሚሄዱት ገዝተው የኢትዮጵያን ካልቸር ነው። ስለዚህ ያ ነገር ሞር ኮኔክሽን ይፈጥራል ብዬ አስባለሁ ከአርቲስቱ ጋር እና ከገዢው ጋር ማለት ነው። Before I didn't know anything about Ethiopian art before I came to this country. ማግኘት አላውቅም ነበር፣ እዚህ ተገኝቼ ባየሁት ነገር ግን በጣም ተገርሚ ያለሁ ለአይን የሚማርኩ ስዕሎችን አይቻለሁ። በተለይ የወደድኩትን ይሄኛውን ስዕል ደግሞ ገዝቻለሁ። እንግዲህ ቤታቸው ሁነው ለሚስሉ ነገን ተስፋ ላደረጉት ለጀማሪዎች የምትለው ነገር ካለ? ጽናት ትዕግስት ይፈልጋል፣ ትዕግስት ይፈልጋል፣ መበርታት ይፈልጋል። እንዲህ አይነት ኤግዚቢሽኖችንም ሲያገኙ ደግሞ መሳተፍ ነው፣ እንዲወጣ እንዲታይ ስራቸው። ካላወጡት ደግሞ የሚያይላቸው የለም ግን ወጥተው እንደያን ነገሮችን ተሳትፎ እንዲያደርጉ እንዲያዩ እንዲመለከቱና እንዲሳተፉ ከ25 ዓመት በላይ በሕክምና ሙያ ላይ በተለይ ደግሞ በአይን ሕክምና ሙያ ላይ ስፔሻላይዝድ እያደረጉ ዶክተር አግኝቻለሁ። የስዕል ባለሙያ ናቸው፣ እንግዳ አድርጌያቸዋለሁ። ዶክተር አማሀ እጅግ በጣም አመሰግናለሁ። ይህም አመሰግናለሁ። እንግዲህ ስዕል አንዱ የባህል መገለጫ የህዝቦች ግንኙነት መገለጫ ረቂቅ የሆነ በጣም ጥልቅ የሆነ የጥበብ ዘርፍ ነው እና ጠቀሜታው ከዛ አንጻር ነው የሚታየው። በየጊዜው የሳሌዎች ስታይላቸው የአሳሳል የአሰራር ዘዴያቸው ሁሉ በጣም የተለወጠ እና ሞደርናይዝድ እየሆነ እንደመጣ አሁን ይታየኛል። መጀመሪያ ጊዜ ነው እንደዚህ አይነት ሰፊ የስዕል ኤግዚቢሽን ሳይ እና ብዙ ለውጥ ያለ ይመስለኛል። እነዚህ ከብዛት ደግሞ በጣም ትላልቅ ረቂቅ ሰዎች እንዳሉ አሁን የዞርኩ አይቻለሁ። እነዚህን የመሳሰሉ የጥበብ ስራዎች በገንዘብ መተመን ቢከብድም በዚህ ኤግዚቢሽን የሚገኘው ሙሉ ገቢ ግን በዚህ የጥበብ ስራ ላይ በጎ አድራጎት ማህበር ላይ ለተሰማሩ ድርጅቶች ገቢ እንደሚሆን ሰምተናል። አላማ አድርጎ ይሄ የተመሰረተው ላይ ከአርቲስቶችን ለመርዳት ነው። ምንም አይነት ከዚህ ላይ የምንሰራው ስራ ላይ ምንም አይነት ገቢ ወደኛ የሚገባ የለም። እንዳለ ለአርቲስቱ ነው። የትኬት የትኬቱ ሂሳብ እንዳለ የሚገባ ለአርቲስቶች ለ አርቲስት አሶሲዬሽን መርጃ ነው እና ለትምህርት ቤት መርጃ ነው ለአርቲስት ትምህርት ቤቶች መርጃ ነው። በጣም ሰዓሊዎቹን ለማበረታታት ያዘጋጁት ሁኔታ አለ። ለምሳሌ ሴልስ ሽያጭ ቢኖር ሀንድረድ ፐርሰንት ያለምንም ኮሚሽን ሰዓሊዎቹ እንዲወስዱ፣ ይህ ትልቅ ማበረታቻ ነው። እንደገና የተለያዩ ኢንካሞች ከዚህ ላይ የሚገኙ ለቻሪቲ መሄዳቸው፣ ለእርዳታ ለአንዳንድ ለስዕል ትምህርት ቤቱ እርዳታ ለምን መዋሉ ዝግጅቱን ያዘጋጁ ሰዎች በጣም ቅዱስና ትልቅ ነገር ይዞ እንደተነሱ ያሳያል። በሳምንቱ የተመለከትናቸው ጉዳዮች እነዚህን ይመስሉ ነበር። እድሜ ጤና ይስጠንና ደግሞ ሳምንት ስንገናኝ በሌሎች ጉዳዮች እናገኛቸዋለን። ጤና ይስጥን።